ይሄ እኔ ዛሬ ከአንተ ጋር መጣላትም ሌላ ነገር ውስጥ ማውራትም አልፈልግም ግን ሰን ወንድሜ ነው ወንድሜ ደግሞ እንደዚህ ፋሚሊ ፊት ነው እኔ ጋርም አይ ወንድምሽ እንደሆነ አይ ግን የሚሰራው ነገር ልክ ነው ሌላውን ነገር ግን ያው እኔና አንተ የምናወራ ይሆናል ማለት እንደዚህ ግልጽ በሆነ መንገድ ማውራት አልፈልግም ስለዚህ ጉዳይ በኋላ የምናወራበት ይሆናል ከካሜራ ጀርባ ማለት እሺ በሁለተኛ ደረጃ ደግሞ ኪያን ይቅርታ መጠየቅ የምፈልገው ይህ ደነገጥኩ እኮ ሰላም ውድ የዩቲዩብ ፋሚሊዎቼ እንዴት ናችሁልኝ እኔ ያለሁላችሁ እግዚአብሔር ይመስገን እንዴት ናችሁ ሰሞኑን ያው ትንሽ ጠፋ ጠፋ ብለናል ያው ያለው ነገር እንደምታውቁት ነው እሱ ለማጥራት ጠፋ ጠፋ ብለናል አንዳንድ ነገሮችን ለመጠየቅ እየሞከርኩ ነበረ ባለፈው ባላችሁ መሰረት እናንተም ጠይቅ፣ ጠይቅ ብላችሁኛል እየጠየቅኩኝ ነው እና ያው እንዳልኳችሁ ሁላችንም ጋር የነበረውን ነገር ለማጽዳት እኔ ጋ ያለው ነገር ሰላም ስለሆነ ሁሉም ጋ ያለውን ሰላም ለማድረግ ለማጽዳት የጣርኩ ነው። ሰው ዛሬ እንግዲህ አንድ ሰው አንድ ሰው ጠርቼ እላችኋለሁ። ባለፈው አይታችኋል። ያላሰብ ነው እና ያልጠበቅነው ነገር ነው የተፈጠረው ስለዚህ እሱን ደግሞ በደንብ ማረጋገጥ ስለነበረብኝ ላረጋግጥ ብዬ እንትን እያልኩ ነው እና በመከራ በመከራ በመከራ ስልኳን አግኝቼ ምናምን ነገር ደውዬላት ነበረ። አጋጣሚ እሷም ደግሞ ልታወራኝ ፈቃደኛ ሆነች እና ደግሞ የምታወራኝም ነገር አለ ሰው። በእሱ የተነሳ ዛሬ ቅጥሬያለሁ። ማን ነው ካላችሁኝ፣ የሰን እህትን ዛሬ ቀጥሬያታለሁ ማለት ነው ሰው። የሰን እህት ተምጣ አይ ቲንክ ፖላይቶና ነው ያወራችኝ። ስለዚህ ያው እንደ እሷ አትመስለኝም በርግጥ ግን የተፈጠረውን ነገር ስለማወቅ ምናልባት አንዳንድ የሆነ የሆኑ ነገሮች ሊኖሩ ይችላሉ ብዬ ስላሰብኩ ያው የተፈጠሩትን ነገሮች ለማወቅ ከመፈለግ አንጻር ዛሬ እንግዲህ ቀጥሬያት አለው ማለት ነው። እና ውድ ፋሚሊዎቻችን እንግዲህ ያው ሰብስክራይብ እያደረጋችሁ የምር እንድንጠፋ እያደረጋችሁ ነው። ሶ ሰብስክራይብ ማድረጋችሁን አትርሱ። እና ደግሞ በጣም ነው የምወዳችሁ፣ በጣም የማከብራችሁ፣ ለምታደርጉልን ፍቅር አስተያየት፣ ምን ልበላችሁ? ብቻ ግን በአጭሩ በጣም የምንወዳችሁ ስለዚህ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ሶ ትምጣና ደግሞ ወደ ቪዲዮችን ደብቀን እንቅርጸው ወይስ አንቅርጸው እያልኩ ነው። ድንገት ስታይ ካላወራሽ ብዬ ነበረ ግን መንገሩ ሳይሻል አይቀርም። እንትን እንዳትል ሌላ ነገር እንዳይመስላት ሰው ቪዲዮ አብርተን እንጠብቃታለን። በነገራችን ላይ ገና ጠዋት ነው። ዛሬ በጠዋት ነው ያል ነው። ይመቻችሁ ውድ ፋሚሊዎቻችን። እንግዲህ ተመልሰን መተናል። እንግዲህ ያው ደርሳለች እንደምታዩት እንዴት አደርክ? እያየ በጠዋት በጠዋት ስራ አለኝ ብላ በጠዋት ነው ያገኘው። ዛሬ ምንድነው ምንድን ነው ያለውን ነገር እና አርልክልኝ ማጥራት ስላለብን ሰውም ደግሞ ቅር ስላለው ፋሚሊዎች ደግሞ ቅር ሊላቸው አይገባ። ሶስቱ ለማጥራት ዛሬ አዎ፣ እንግዲህ ዛሬ የመጣሁትኝ ለሁለት ነገር ነው። በመጀመሪያ ፋሚሊዎቻችን ይቅርታ ማለት እፈልጋለሁኝ። ያው ባለፈው የተፈጠረውን ነገር ታውቃላችሁ፣ ከወንድሜ ጋር የነበረውን ነገር ስለማቅም እንደዚህ እንዲፈጠርም አልፈልግም እና በመጀመሪያ እናንተን ይቅርታ ማለት የምፈልገው በጣም አስከፍቻችኋለሁኝ። እንደዚህ እንዲፈጠርም አልፈለግኩም ነበረ፣ ግን ያው የተፈጠረውን ነገር አይታችኋል። በሁለተኛ ደረጃ ደግሞ ኪያኔ ይቅርታ መጠየቅ የምፈልገው <Riot> ደነገጥ እኔናችን ሳይሆን ፋሚሊ ሶሪ ማለት ልክ ቢሆንም የተፈጠረውን ነገር ደግሞ ሞር እንድታሳውቂ ነው ዋና ፍላጎታችን። የተፈጠረውን ነገር ከፒጋም አንድ ያላችሁ ነገር እንደገና ደግሞ የሰን እህት እንደሆንሽ እኔም ራሱ ግራ ገብቶኛል። ምክንያቱም ወንድምሽ ልክ አይደለም። የሚያረጋቸው ነገሮች ልክ አይደሉም። ሰው ወንድምሽን ብቻ አልመሰለኝም። ሰው እንዴት ነው እርግጠኛ መሆን ፈልገን። አዎ እንግዲህ እኔ ሰን ወንድሜ ነው በመጀመሪያ ደረጃ ግን፣ እኔ ይቅርታ፣ በቃ አንተን ይቅርታ ማለት የፈለግኩት ከወንድሜ ጋር ያለውን ነገር በፊትም አውቃለሁኝ፣ እና ይሄ ነገር እንዲቀጥል አልፈልግም። ከወንድሜ ጋር ያላችሁበትን ሁኔታ አውቃለሁኝ። ሰው አሁን ደግሞ በእኔ ምክንያት እንድትጣሉ አልፈልግም የነበረም ሁኔታ ደስ ስለማይለው እና በሁለታችሁ መሀል እንደዚህ አይነት ነገር እንዲፈጠር አልፈልግም። የመጀመሪያ ነገር በዛ ምክንያት ነው በጣም ደብሮ የነበረ ይህን ሳምንት ያው በተደጋጋሚ ጊዜ ደወልኩ የጨቀጨቅኩ ለዛም ነው ዛሬ በደንብ ፋሚሊዎችንም፣ አንተን የሚቅርታ ማለት የፈለግኩትኝ ማለት ነው። ሌላውን ነገር ግን ያው እናንተ የምናወራ ይሆናል ማለት እንደዚህ ግልጽ በሆነ መንገድ ማውራት አልፈልግም እኮ ከአቢ ጋር ያላችሁን ነገር ነው አላ። ካቢ ጋር ያለን ነገር ከካሜራ ጀርባ ብናወራ ጥሩ ነው የሚል ሳይሆን ፊት ለፊት ኦልሬዲ እኮ አምታችሁታል አይደለ? ከሱ ጋር ያለውን ነገር እሱን የማወራቸው ነበረ። እሱም እንደዚህ ነው የሚለኝ፣ ምንድን ነው ግልጽ አድርጉልን። ያው እንግዲህ ሁላችሁም እምታየው ነገር ነው። ግን በቃ ይሄን ነገር እኔ ዛሬ የመጣሁት በቃ አንደኛ ፋሚሊ ይቅርታ ለመጠየቅ ነው፣ ሁለተኛ ደግሞ አንተን ይቅርታ ለመጠየቅ ነው። ስለዚህ ጉዳይ በኋላ የምናወራበት ይሆናል፣ ከካሜራ ጀርባ ማለት ነው። ስለዚህ ቅርታ የምትቀበለኝ ደስ ይለኛል። እኔ ችግር የለውም እኔ ቅርታሽን ማን ተቀብያለሁ። ግን ያለውን ነገር ብናጽዳው ብዬሽ ነበረ እምልሽ እዚህ ጋር ሰቡ፣ ሀሳቡ ብዙ ነው ገብቶሻል። ብዙ ነገር እያሰበ ስለሆነ ሰቡ ያለው ነገር ብናጽዳው ብዬ አስብ። ተረዳሽኝ? ር ቪዲዮ ጠፍቶ ከሆነ ዞሮ ዞሮ ቪዲዮ ከጠፋም በኋላ ማውራታችን የማይቀር ነገር ነው አይደለ? አዎ። ግን በቃ እኔ አሁን ላይ መናገር አልፈልግም፣ ስለዚህ ነገር ማውራት አልፈልግም። በቃ ከወንድሜ ጋር ያላችሁን ነገር ጥሩ ሁኔታ ላይም ስላልሆነ በፊትም እንደዛው ስላልሆነ አሁን ላይ ደግሞ የተፈጠረው ነገር አባብሶታል። ስለዚህ ለዛ ነው ለወንድሜም ላኔ ይቅርታ ለማለት ለፋሚሊም እንደዛው እንጂ ከአቢ ጋር ያለውን ሁኔታ እኔ እናንተ ማውራት የሚገባን ከሆነ ከካሜራ ጀርባ እናወራለን፣ ካልሆነ ደግሞ የምታዩት ነገር ነው የሚሆነው ያን ያክል ማውራቱ አስፈላጊ ነው ብዬ ስለማላስብ። ምነው አሁን ሰን፣ ከሰን ጋር ተጣላችሁ? ምንድን ነው ይቆጣሻል? ነው ላይክ አሁን የሆነ ነገር ይፈጠር ይሄን ነገር ብታወሪው ሰን ይቆጣሻል? በእርግጥ ወንድምሽ ልክ አይደለም። በቃ ባጭሩ የሚያረጋቸው ነገሮች ከአንድ ጤነኛ ሰው የሚጠበቅ ነገር አይደለም እያረጋ ያለው ገብቶሻል፣ አይደለ? እኔ ዛሬ በቃ ከአንተ ጋር መጣላትም ሌላ ነገር ውስጥ ማውራትም አልፈልግም። ግን ሰን ወንድሜ ነው። ወንድሜ ደግሞ እንደዚህ ነው ያሙተር አይ ነው ወንድምሽ እንደሆነ አይ ነው ግን የሚሰራው ነገር ልክ ነው ልክ ነው የሚሰራው ነገር አንቺ ልክ ነው ካልሽ እሺ ልክ ነው አይደለም አር መልስ የለው ጥያቄው ልክ አይደለም ወንድምሽ በቃ የሚያረገው ነገር ልክ አይደለም አንቺም ደግሞ ያረግሽው ነገር ልክ አይደለም እስከማየው ድረስ ወንድሜ ምንም ጥፋት የለበትም። አሁን ወደ ሌላ ነገር ከመግባታችን በፊት በቃ ይቅርታ ለመጠየቅ ነው የፈለግኩት። አሁን ታዲያ ለምን ነው ይቅርታ የምትይኝ? በቃ ባለፈው ስለተፈጠረው ነገር ነው። እሱ የሚያደርገውን ነገር የምትደግፊው ሰው አንቺም እንደዛ ነው የምታደርጊው ማለት ነው። የሚያደርገውን ነገር ትደግፊያለሽ ሰው አንቺም እዛ ውስጥ ነሽ ማለት አይደለ? እንደዛ ነው እያልሽኝ እንግዲህ ፋሚሊ እያያችሁት ነው። ይቅርታ ለመቀመጥ እኔማ ይቅርታ የአንቺን ይቅርታማ ተቀብያለሁ፣ ግን አሁን ይኸውልሽ ወንድምሽ የሚያደርገው ነገር ልክ አይደለም። ሰው አንቺም ያን ነገር ያደረግሽ እሱ ስላለሽ ነው ወይ እሱ ስላስገደደሽ ነው ወይ? አይ ነው ወንድምሽ ነው፣ ምንም ጥያቄ የለውም። ለማንም ከወንድምሽ እ ወደ ኋላ ወንድሜ ነው ግን እሱ በቃ ይሄን ነገር ኪያ ማውራት አልፈልግም። እሺ ግን ነገር ነገር ልክ ካልሆነ መመለስ መቻል አለብሽ አይደለ? ግን ቢያንስ መንገር ያለብሽን ትፈሪ ይሁን። አሁን ባለፈው እራሱ ያየው ነበረ። አይ ነው ታከብራለሽ፣ ምንም ጥያቄ የለውም ወንድምሽ እስከሆነ ድረስ ግን የሚያደርገውን ነገር ደግሞ አንቺ የሚደግፊ ከሆነ እውነት አሁን እሺ፣ በፋሚሊ ፊት ይቅርታኝ ትቀበለኛለህ ወይስ አሁን ምን ፋሚሊ፣ የእውነት ነው አልገባኝም እኮ እኮ ያው፣ አይ፣ ለይቅርታ ምንም እሱን ስለጠየ እሱንም እንትን ስላልሽ ፋሚሊ ፊት በጣም ጤንኪው፣ ችግር የለውም ይቅርታሽን፣ እኔም ቢሆን ፋሚሊም ያሉትን ፋሚሊዎች ይቅርታሽን ይቀበላሉ። ከኔ በላይ ደግሞ የአንቺ ይቅርታ የሚያስፈልጋቸው ሰዎች ይኖራሉ ብዬሽ አስባለሁ። አይደል ይኖራሉ። ችግር የለውም በጊዜ ሁኔታ እንግዲህ አንተ እንዳስቀየምኩ ነው በጊዜ ሁኔታ የምናየው ይሆናል። አይመስልሽም? ጊዜ ነው ይፈታል። አይደል? ጊዜ ነው የሚፈተው። ለማንኛውም ውድ ፋሚሊዎቻችን ከካሜራው በኋላ የምናወራውን በሪከርድም ግን ያለውን ነገር ለማጽዳት እንሞክራለሁ፣ ብናጽደው መልካም፣ አጸዳን። አንድ ነገር ፋሚሊ፣ ይቅርታ ጠይቂያለሁ፣ በቃ እናንተንም ኪያንም። ይሄ ራሱ አንድ ትልቅ ነገር፣ እሱማ በጣም ትልቅ ነገር ነው ያደረግሽው። ወንድምሽ ግን እንዳንቺ ቢሆን መልካም ነበር። የምር እኔ በጣም እንትን ፊት ለፊት ነው ይኸው የምነግርሽ። እንዳንቺ ቢሆን አንቺ። በጣም እንዳየሁት ከሆነ ይቅርታ ጠይቃኛለች፣ እናንተንም ይቅርታ ጠይቃለች። በጊዜ ደግሞ መጠየቅ ያለባቸውን ሰዎች ይቅርታ ጠይቃለች። እንዳየሁት ከሆነ መልካም ሳውናት ብዬ ነው ማስበው። እሷ እና ወንድሟ አይገናኝ፣ እውነት ለማውራት አይገናኝ። የሚሰራው ስራ እሱ እና እሷ አይገናኝ። እና ደግሞ ለአንቺ እና ምንድን ነው ወንድምሽን ፊት ለፊት እያሞት አይደለም የቪዲዮ ሌሊኝ ቪዲዮ ሌሊኝ ያው ፊት ለፊት እየሰማው ከሆነ በዚህ አጋጣሚ የምትሰራው ስራ ልክ አይደለም። ማስተካከል በቃ ልክ ነው። እያልኩሽ አለሁት ወንድምሽ ጋ እኮ የሚነሱ ተደባድበናል አለ። በቃ አለቀ። ልክ ስላልሆነ ጣለዋሉ እሱም ይጠላኛል። ልክ ካልሆነ እኮ አለቀ። እኔ ብዙም ባልስማማበትም ዋናው ይቅርታ መቀበል ፋሚሊ፣ እንደተቀበላችሁ ወንድምሽ ያልሽ ደጀን መሆን ደስ ይላል። ቢሆንም ወንድምሽ ግን በዚህ አጋጣሚ ልክ አይደለም። እንዳንቺ እንዲሆን እኔ መልካም ጸሎቴ ነው። እንዳንቺ ይቅርታ ይጠይቅ፣ ሰላማዊ ሰው ይሁን ሁን ይኸው ሁን ሰላማዊ ሰው። ወንድምሽ ጋ ያለሽን እንትን አውቃለሁ፣ ግን ደግሞ እሱ መስተካከል እንዳንቺ ቢሆን ደስ ይለኛል። እናም ደሞ ይቅርታ ስላልሽን ሁሉ ፋሚሊ ነው ተስፋ አረጋለሁ። ፋሚሊ እንግዲህ ያደራ ያው ያስቀየምኳችሁ ነገር እንዳለ እርግጠኛ ነኝ፣ ግን ያው ሰው ሆኖ ማያጠፋ ሰው የለም። ስለዚህ ዛሬ ኪ ያለን ጨቅጭቄ ሳምንቱ ሙሉ ይቅርታ፣ እናንተንም እሱንም ለመጠየቅ የፈለኩት ለዛ ነው። ይቅርታ እንደምታደረጉኝ ተስፋ አደርጋለሁ። ጥሩ ግንኙነት ይኖረናል፣ ተስፋ አደርጋለሁ ይኖረናል፣ የምር ከአንቺ ጋር ይኖረናል፣ ሰላም የሆነ ግንኙነት ይኖረናል፣ ተስፋ አደርጋለሁ። እንወዳችኋለን፣ ወደ ፋሚሊዎቻችን ላይሽ ሰብስክራይብ ማድረጋችሁ እንዳትረሱ። የቀረው ነገር ደግሞ ቪዲዮን ዘግተን እንወያይበታለን በሰፊው እና ላስከፋቻችሁ ያስቀየመቻችሁ በሙሉ በእሷ ስም እውነት ቴንኪ በነሱ ስምም ይቅርታ መጠየቅሽን በጣም አፕሪሼት አደረጋለሁ። ውድ ፋሚሊዎቻችን እወዳችኋለሁ። ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ወንድሟ ደግሞ ይሄን አይቶ ምን እንደሚል እናያለን። ጥሩ ሰው ስለሆነ ምንም አይልሽም ብዬ አስባለሁ። ምን ነሳቅሽ? አይደለም እንዴ እኮ ጥሩ ሰው ነው። ለማንኛውም እወዳችኋለሁ። ኔክስት ቪዲዮ በደንብ በሰፊው አጥርቼ ለማምጣት እሞክራለሁ እና ደግሞ ለመልካም ይቅርታሽ እናመሰግናለን። ይቅርታ አድርጌልሻለሁ በእኔ በኩል። ይመቻችሁ። ቻው